ኤችዲ ስፖርቶች የሐሙስ ፕሮግራማችንን በተወዳጁ ብሥራት ኤፍ ኤም 101 ነጥብ 1 ላይ ይዘን ቀርበናል። ሐሙስ እንግዲህ ሃያ አምስት ደቂቃ የሚቆይ አጭር ፕሮግራም ነው ያለን። የእንግሊዝ ኳሶች ወይም ደግሞ ትልልቅ የአውሮፓ ሊግ ኳሶች እየተገባደዱ ነው የሚገኙት። እንግሊዝ ቤት እንግዲህ አሸናፊው ታውቋል። አውሮፓ ለመግባት የሚደረገው ፉክር ግን አሁንም ተንጠልጥሎ እንደቀረ ነው። ብቸኛው የቀረው ነገር የሚሆነው እሱ ነው። ምናልባትም እንግዲህ የሚጠበቁ ቁልፍ ጨዋታዎች ነገ በቼልሲና ዩናይትድ በአስቶን ቪላና ቶተናም መካከል ይደረጋሉ። ሁለቱም ቡድኖች ቼልሲም ቪላም በዚህ ጨዋታ ቶፕ ፋይፍ ውስጥ ለመግባት ማሸነፍ ብቻ ነው እንግዲህ የሚጠበቅባቸው። ከዛ ውጪ ቅዳሜም እሑድም የሚጠበቁ ጨዋታዎች አሉ። በተለይ የአርሰናልና የኒውካስል የኤምሬትስ ጨዋታም በዚህ ሲዘን ሁለተኛ ሆኖ የሚያጠናቅቀው ማን ነው የሚለውን በትልቁ የሚጠቁም ነው የሚሆነው። ከዛ ጋር በተያያዘም እንግዲህ የሚነሱ በርከት ያሉ ጉዳዮች አሉ። አርሰናሎች እንግዲህ በርካታ ተጫዋቾቻቸው ከጉዳት ተመልሰውላቸዋል የሚል መረጃ እየወጣ ነው። ይህም ብቻ አይደለም እንግዲህ በግልጽ በኤምሬትስ ደጋፊዎች ፊት ነበረ ትናንትና ልምምድ የሰሩት። ይህንንም በርካቶች ተከታትለውታል ተብሏል። አዳዲስ ነገሮች ከአርሰናል ጋር በተያዘ ምናሉ እናነሳለን። ከሁሉም በላይ ግን ዲን ሆድሰን እንግዲህ ለሪያል ማድሪድ ሊፈርም ስለመቃረቡ ብቻ ሳይሆን በርካታ ጉዳዮች መጠናቀቃቸውን የሚጠቁም ዜና ወጥቷል። ከትናንት ጀምሮ እንግዲህ ሪያል ማድሪድ የበርካታ ትልልቅ ክለቦችን ፍላጎት እንግዲህ አፍር አፈር ድሜ አስግጦታል ነው የሚባለው፣ በአጭር አማርኛ አፈርክቶታል። ሁሉንም እንግዲህ ወደ ጎን ብሎ ይህንን ተጫዋች የሚያስፈርምበት እድል በሰፊው ተመቻችቶለታል። እንዲሁ በሶስት ክፍያ ይህንን ተጫዋች የሚወስድበት እድል ነው የቀረበው። ምን ይመስላል ይህ ጉዳይ በዝርዝር እናየዋለን። በነገራችን ላይ የዝውውር ጉዳዮች በርከት በርከት እያሉ እየወጡ ነው። የተጨበጡ ሲኖሩ እንግዲህ እንደ ዛሬው አይነቱን በስፋት እናነሳለን። እነዚህን የዳሰስን እንግዲህ ከበአካል ዳንኤል ጋር ነው ቆይታ የማደርገው። አብራችሁ እንድትሆኑ በማክበር እጠይቃለሁ። በአካል የእንዴ ነብያለው አለን አለን፣ ዴቭ እንዴት አለ? አድማጭ ተመልካቾቻችን እንዴት ናቸው እያለው ተገናኘን። እንግዲህ የዝውውር ጉዳይ የሰሞኑ አጀብ ነው። አንዳንድ ክለቦች የተፈጠረውን የውስጥ ቀውሳቸውን ለማርገብ በሚመስል መልኩ ወዲያው የተጫዋቾችን የዝውውር ጉዳይ ሲለጥፉ እያየን ነው። ምናልባትም የተጫዋቾች የማነው፣ የደጋፊዎች ስሜት ከከፋው የሲዝን ጉዟቸው በተጓዳኝ እንግዲህ ጫና እንዳያመጣ ይመስላል። በአሰልጣኝ ስታፍ ላይ፣ በክለቦች ላይ፣ በአስተዳደር ላይ ጫና እንዳያመጣ ይመስላል። ወዲያው ወዲያው የዝውውር ጉዳዮችን እያነሱ ነው። አንዳንዶች ግን በሚገርም መልኩ ወዲያው ትኩረት ያደረጉባቸው ተጫዋቾችን በተመለከተ መረጃዎች እየሰጡ ይህም ብቻ ሳይሆን ደግሞ እነዚሁ ትኩረት ያደረጉባቸው ተጫዋቾች ደግሞ በሌሎች ትልልቅ ክለቦች መፈለጋቸው መፈለግን ብቻ ሳይሆን ስለመፈረማቸው መረጃዎች እየወጡ እንደሆነ እያየን ነው። የሚፈለጉ ተጫዋቾችንም ዋጋ ስናይ እጅግ ዘግናኝ የሆኑ ነገሮች እየወጡ ነው። የቬትስን ጉዳይ ማንሳት ይቻላል እዚህ ላይ እንዴት የሊቨርፑልና ና የሲቲ ትኩረት እንደሆነ ይሄ ልጅ ባጭሩ ይሄ ጉዳይ ከሰሞኑም ሁሉ ተጠናክሮ ሊቀጥል እንደሚችል የዚህ ተጫዋች ፈራሚ ክለብ ማ ሊሆን እንደሚችል እንደሚያጓጓም መጠበቅ ይቻላል። ባየርንም ከጀርባ ያለ ክለብ ነው እና ከወዲሁ ነገሮች እንግዲህ ጦዘዋል። ከዓመት ዓመት የሚጠሩ ነገሮችም የሚጠሩ ብሮችም ሰቅጣጭ እየሆኑ እያደጉ እየመጡ ይመስላል። አይደለም ተሳሳትኩ፣ ትክክል ዴቭ፣ ተጫዋቹ እንደውም እኮ ማንቸስተር ከቤተሰቡ ጋር ጭምር ሄዶ ነው። የፍሎሪያን ቬትስ ጉዳይ ባለፈው ማክሰኞ ማንቸስተር ነበረ የሚል ነገር እና ደግሞ ራሱ ብዙ ነገሮችን አይቶ ነው የተመለሰው የሚል መረጃ ሀሳብም አለ እና መዳረሻው ምናልባት ማንቸስተር ሲቲ እንደሚሆን ነው የሚጠበቀው ራሱ ደግሞ ማንቸስተር ሲቲም የመጀመሪያ ታርጌቱ ይሄንን ተጫዋች በክረምቱ ማስፈረም ነው። ኬቨን ደብሮነ ከቡድኑ ስለሚለቅ የሚለው ምክንያት ብቻ ማንሳት የዚህን ተጫዋች ምን ያክል በማንቸስተር ሲቲ እንደሚፈለግ የሚያሳይ ነው። ሊቨርፑልም የዚህ ተጫዋች እጅግ ፈላጊ ስለመሆኑ እየተነሳ ነው የሚገኘው ራሳቸውም የሊቨርፑልንም ሁኔታ የተጫዋቹ ወኪሎች ሰዎች እየተመለከቱት ነው የሚል ነገር አለ። ዴቭ ሌላም አመራጭ አለን የሚለውን ነገር ከግምት ውስጥ እያስገቡ ነው። እንዳነሳው የባየርንም ጉዳይ እንደዚሁ አለ ው ባየርን ከእንግሊዞች የገንዘብ አቅም ጋር በተገናኘ አይችላቸዋል አይችላቸውም። ግን ደግሞ ምን ማድረግ ይችላል? ያው የጀርመን ትልቁ ቡድን ነው የሚለውን ነገር ሊያነሳ ይችላል። ምናልባት አሁን ምናልባት ከማንቸስተር ሲቲም ከሊቨርፑልም እኩል ልትለው ትችላለህ። የቻምፒየንስ ሊግ ዋንጫን ሊያስቀምጥ ይችላልና ያንን ነገር ሊያገኝ የሚችልበትን ሁኔታ እናመቻችልሃለን የማይሉት ከሆነ ምናልባት 126 ሚሊዮን ፓውንድ ለዚህ ተጫዋች በ196 ጨዋታ 57 ጎል 65 አሲስት እያደረገ እጅግ አስገራሚ ተጫዋች ነው። ግን አንድ ማለት የሚቻለው ነገር ባየር ሊቨርኩሰን ሊፈርስ ነው ማለት ትችላለን። ጉዳይ የተነሳነው ሆል የተባለነው ያለ ዮናታንታ የቡድኑ አምበል እሱም ውሉ ተጠናቋል ደማቃ አሸኛኘት ልክ እንደ ሻቢ አሎንሶ ሁሉ ተደርጎለታል። መዳረሻው እሱም ወደ ባየርን ይሆናል ተብሎ እየተነገረ ነው። የዮናታን ታህም ከዚህ ጋር እየተነሳ ነው እና የዚህ የዝውውር ጉዳይ ትልልቅ ገንዘቦች አሁንም እንደሚነሱበት እያየን ነው። ሲቲ ግን ነው ሲቲ ግን በቃ 126 ሚሊዮን ፓውንድ ያው ምንም አደለችም ነው አይደል? ፔፕ እንኳን አንድ አመት ዋንጫ አቷ አደለም እንኳን በርካቶች ተጠራጥረውት አደለም እንዲሁም በቃ ውድ ውድ ዝውውሮችን በመፈጸም የሚያክለው የለም። አሁንም ይህንን ተጫዋች ደግሞ እንግዲህ በዚህ ሚሊዮን ፓውንድ ሲጨምርበት ቡድኑ ላይ ሊፈጥር የሚችለው ልዩነት ኮዲው መታዘብ ነው። ፔፕ በቃ ምንም አይሰስት ማለት በዚህ ረገድ በደንብ ነው በደንብ ነው እጆቹ የሚፍታቱትና ተጫዋቹ ሲቲ ቤት ከመጣ አቅምም ጥራትም ሊጨምር እንደሚችል ከግምት ውስጥ ማስገባት የሚቀል ይመስለኛል። ሆናል ወይ ራሱ አይታወቅም። በድርድር የሚያስቀንሷቸው ነገሮች ካሉ መመልከት ያለብን ይመስላል። ያ መቶም ቢሆን መቶ አስራ አምስትም ቢሆን የእንግሊዝ ሪከርድም ቢሆን ዞሮ በአንድ ያት አትከፍለውም፣ እንዳነው ጥቅሉ ነው። ጥቅሉ ሪከርድ ከሆነ ያው ሪከርድ ነው፣ ለጥያቄ የሚቀርብ አይደለም። ከሁሉም በላይ ደግሞ ይህንን ከሚፈልጉ ክለቦች ተፋልመህ መውሰድ በራሱ የሚነግርህ ነገር አለ። በቃ አቅም አለህ፣ ጡንቻ አለህ ነው። በቃ ታላቁ ክለብ አንተነህ ወደሚለው ነው የሚያጠላው። እና ዞረው የምልህ ለምን ይህን ተጫዋች ፈለጉ አትልም ሲቲዎች። ኳሊቲ ፕሌየርስን እንደሚሰበስቡ ይታወቃል። ኮቹም ሁሉም ነው። ግን ሁሌም የሚነሱ ነገሮች አሉ። ከዚህ ጋር ቴፕ በቃ ጥራት ያላቸው ተጫዋቾችን መያዝ መናሃል ለስኬቱ ቁልፍ እንደሆነ ለሚጠራጠሩ ወገኖች እንዲ አይነትም ጥያቄዎች እንግዲህ እንዲ አይነት ምላሾች መልስ እንደሚሆኑ እዚሁ ላይ ጎን ለጎን አስቀምጦ መሄድ። ውሳኔው ግን ከባድ ነው የሚሆነው ራሱ ካምፕኒ ኮምፓኒ ራሱ ያነሳለት ሀሳብ በሁለት አስር ቁጥሮች የመጮት እቅድ አለኝ በሙዚያላ ና በአንተ ሚል ነገር ነግሮታል። ግን ከባድ ነው አይደል በሁለት አስር ቁጥር በጣም ከባድ ነው። አወል እንግዲህ ኮቹ ሊወስድ የሚችለው እርምጃ እንደ ምንድን ነው? እንደ ቅዱ ምናልባትም አምሮ ውስጥ እንዳለው ሜዳ ላይ እንደሚተገብረው ነገር ሊታይ ይችላል። ግን በጣም ከባድ ነው የሚሆነው እንዳለው። ሊቨርፑል በዚህ ደረጃ ይህንን ገንዘብ ደፍሮ ከሲቲም ተፋልሞ ይወስዷል የሚል ግምት የለኝም። ትኩረቶቻቸውንም ስታይ በዚህ ደረጃ አይደለም እንዲሁ ስማቸው ተያያዘ እንጂ፣ ሲቲ ግን ኮስተር ብሎ ከሄደ ያለ ግርግር ወዲያው ሊያስፈርመው እንደሚችል ግምት ውስጥ ማስገባት የሚገባ ይመስለኛል። ለሁሉም ግን ዲን ሆድሰንን ጉዳይ ስናነሳ ያው የበርካታ ክለቦችን ፍላጎት ሁሉ እንዳልኩት ወደ ጎን ትቶ ይህን የቦርን ማውስ ተከላካይ ሪያል ማድሪድ ሊያስፈርመው ከጫፍ ከጫፍ ከጫፍ ስለመድረሱ መረጃ ወጥቷል። ቴሌግራፍ ነው ትናንትና ማምሻው ላይ ይህንን መረጃ ይዞ የወጣው ትልልቅ ክለቦች ስንል ቼልሲ ፈላጊው ነው፣ ባየርን ከጀርመን ፈላጊው ነው፣ አርሰናል እንግሊዝ ውስጥ ፈላጊው ነው። ሌላው ደግሞ ሊቨርፑል የዘንድሮ ሻምፒዮኑ ሊቨርፑል የዚህ ተጫዋች ፈላጊዎች ነበሩ። በሆነ ደረጃ ላይ ከተወሰኑ ቀናት በፊት ከሁሉ በተሻለ መልኩ ለዚህ ተጫዋች ቅርብ ነበር ተብሎ ሲጠቀስ የነበረው የለንደኑ ቸልሲ ነበር እና የተሻለ ፈራሚ መሆኑ ግን አሁን ይህን ተጫዋችን እንዲያገኝ እድል አልፈጠረለትም። የ20 ዓመቱ እንግዲህ ሆላንድን የተወለደው ስፔናዊው ተጫዋች በ50 ሚሊዮን ፓውንድ ግን ሪያል ማድሪድን ሊቀላቀል ከጫፍ ስለመድረሱ መረጃዎች ወጥቷል። ከትናንት በስቲያ ከሰዓት ላይ ነው ማድሪድ ጉዳይ ውስጥ የገባበት። የልጁ የልጅነት ህልም ነው በነገር ላይ እዚህ ክለብ ውስጥ መጫወት ጥያቄው እንዲመጣ ብቻ ነበር ሲመኘል የነበረው ምናልባትም አንዳንድ ነገሮችን ወደኋላ ወደኋላ ሲል የነበረው ከእንግሊዝ ክለቦች ከትልልቅ ክለቦች ከጀርመን የቀረበለትን ጥያቄ ወደኋላ ሲል የነበረው ምናልባትም ሪያል ማድሪድ ይመጣል በሚል ነው ሲባል ነበረ። እንደተባለው ማድሪድ መጥቷል። ትናንት የወጡ ሪፖርቶች ማድሪድ ወዲያው በዝርዝር ጉዳዮች ላይ ከልጁ ጋር ተነጋገረ፣ በደሞዝ ጉዳዮች ላይ ወዲያውም ተስማማ። መልቀቂያ ዋጋው ይሹ አይደለም፣ ምክንያቱም ይታወቃል፣ ታወቃ ውል ማፍረሻ አለው። በዚህ ላይ ደግሞ ውል ማፍረሻውን በአንዴ አይከፈልም። ይሄ ያልኩ 50 ሚሊዮን ፓውንድ በሶስት ክፍያ የሚያልቅ ነው። ስለዚህ 15፣ 15 እና 20 ነው የምትከፍለው። እና ምን አለ ሪያል ማድሪድ ቀላል እንደሆነ ማሰብ ይገርማል። አንዳንዴ ሀያል ክለብ ስትሆን እንግዲህ እንደ ማድሪድ ፍሪ ኮንትራቶች አንተ ጋር ይመጣሉ። ደሞዛቸውና ምናልባትም ኮሚሽን ብቻ ነው የምትከፍለው። አሁን እንግዲህ እያቸው፣ እንዲህ አይነት ቁልፍ የሆኑ ተጫዋቾችን ሁሉም የሚረባረቡባቸው ተጫዋቾችን በስምህ በታላቅነት ብቻ በቀላሉ በትንሽ ክፍያ የምታገኝበትም ሂደት በዚህ ደረጃ ይመቻችልሃልና፣ እንደ መረጃዎች ማድሪድ ፍላጎት ብቻ ሳይሆን ማራኪ ጥቅማጥቅም ጭምር ነው ልጁ ያቀረበው የሚል መረጃ ወጥቷል። በዚህ ላይ ለልጁም የብሔራዊ ቡድን ተሳትፎ ቁልፍ ነው ሪያል ማድሪድ መጫወት የሚል እምነት አለ። ስለዚህ ይህም ተጫዋቹ በዋናነት የመረጠው ጉዳይ ላይ ነው። ተብሏል ማድሪድ፣ እኔም አንተም እንደምናውቀው፣ በርካቶች እንደሚረዱት ተከላካይ መስመር ላይ ችግር አለበት። አሌክሳንደር አርኖልድን በነጻ አምጥሶታል። እንግዲህ ዣቪ አሎንሶ ገና ክለቡን ከመያዙ በፊት ሁለት ፈራሚዎች አግኝቷል ማለት ነው፣ ሆችሰን እና እንግዲህ፣ አርኖልድን በተከላካይ መስመር መያዝ ምን ያህል ስራህን ሊያቀልልህ እንደሚችል ከወዲሁ ግምት መውሰድ ይቻላል። ዣቪ ወደ ሶስት አራት ሶስት ፎርሜሽን ይገባል ነው ከወዲሁ እየተባለ ያለው። ስለዚህ ከኋላ ሶስት ተከላካዮችን የሚጠቀም ከሆነ ምናልባትም ይሄ ወጣቱ ልጅ ሆችሰን የመሃል ተከላካዩን በዋናነት ይመረዋል። ኳስ የመጫወት ኳሊቲ ችግር የለበትም። ኳስን ከኋላ በደንብ መስርቶ መጫወት ይችላልና በደ ይጠቅመዋል የሚል መረጃ ነው የወጣው። አምና ከጁቬ በስድስት አመት ኮንትራት ነው የመጣው ወደ ቦርንማውዝ በነገርህ ላይ እና ጁቬ ሳይጫወት በሮማ ውሰት ላይ ያለ ነው የወሰዱትና የጁቬ ስፖርቲንግ ዳይሬክተር ያኔ ቲያጎ ፒንቶ ይባላል ይሄ ሰው ነበር እንግዲህ ያስፈረመው የሚል መረጃ ወጥቷል እና ፒንቶ ወደ ቦርንማው ሲመጣ የእግር ኳስ ጉዳዮች ኃላፊ ሆኖ ወይም ፕሬዚዳንት ሆኖ ሲመጣ ወዲያው ካመጣቸው ተጫዋቾች መካከል ይሄ ልጅ አንዱ ነው ሆድሰንን ያስፈረመው ቁልፍ ፈራሚያቸው ነበር ያኔ ሲያስፈረሙት 15 ሚሊዮን ፓውንድ ብቻ ነበር ያወጡበት ያኔ ስለ አምና ነው በነገር ላይ አንድ ዓመት ብቻ ነው በቦርንማውዝ የቆየው አሁን ግን በአራት እጥፍ ክፍያ ነው የሚሸጠው ከዚህም በላይ ሊያወጣ የሚችል ተጫዋች ነው ግን ችግሩ የሆነው የሚመ ይመስለኝ ውል ማፍረሻ መቀመጡ ይመስለኛልና በአንድ አመት ልዩነት ግን ያም ሆነ ይሄ 125 ሚሊዮን ፓውንድ ከፍታን አምጥቷል ነው የሚባለው። ይህ ልጅ ቦርንማውዝ ተተኪው ላይ በስፋት ሰርቷል፣ ምንም ችግር የለበትም የሚል መረጃ ወጥቷል። ማርክ ጌሄና የአክሱን የ19 ዓመት ተከላካይ ጆሬል ሃቶንን የሚፈልገው ቼልሲ ተጫዋቾችን ይፈልጋል የተባለው ቼልሲ እነዚህን ሁለት ተጫዋቾች ይፈልጋል። ከሁለቱ አንዱ ወይም ደግሞ ሁለቱንም የሚያገኝ ከሆነ የሚለቃቸው ሁለት ተከላካዮች አሉ ቼልሲዎች፣ የሚል መረጃ ነው የወጣው። አንዱ እንግዲህ አክሴል ዲሳሲ ነው፣ በቪላ በውሰት እያየነው ነው። ከዛ ቀጥሎ የሚመጣው እንግዲህ ትሬቨር ቻሎባ ነው። እንግዲህ ክሪስቲያል ፓላስ ሄዶ ወዲያው ጥር ላይ ተመልሶ እንዲመጣ ወደ ቼልሲ ያደረጉ ተከላካይ ነው። ከነዚህ ሁለቱ ተከላካዮች አንዱን የመውሰድ ፍላጎት አለ የሚል መረጃ ወጥቷል። ስለዚህ በተተኪው ላይ ችግር የለም፣ ሰርቷል። እነዚህን ተጫዋቾች እንደሚያገኝም እምነት ይዟል ቦርንማውዝ የሚል መረጃ ነው ወጣው እንግዲህ ላይ የተወሰነች ነገር ቀነሰ። ሰላሳ አምስት አርባም ድረስ እንግዲህ ከፋም ከተባለ እዛም ላይ ደርስ ይችላል። ቻሎባን ሀያ ሀያ አምስትም ልታገኛቸው ትችላለ። እነዚህ ኔ ማምጣት ፍላጎት አለው ተብሏል። እንግዲህ ዲን ሆድሰንን በተመለከተ ግን ሪያል ማድሪድ ትልቁን ስራ ጨርሶታል የሚል መረጃ ወጥቷል። አንዳንድ ጊዜ በቃ ትልቅ መሆን ብቻ በቂ ነው። ተጫዋቾች ወደ አንተ ለመምጣት ችግር የለባቸው። መፈለግ ብቻ በራሱ በቂ ነው። ይህን ይመስላል። ትክክል በጣም ወሳኝ ነገር ነው። በተለይም ዋናው ምክንያት የሚመስለው ዴቭ አሰልጣኝ ሻቢ አሎንሶ ነው። እንግዲህ ሻቢ አሎንሶ ወደ ማድሪድ መቶ እንዳልከው በሶስት አራት ሶስት አሰላለፍ ይጫወታል የሚለው ነገር ከተነሳ በኋላ እና ደግሞ ቡድኑ እንዲያስፈርሙለት ከሚፈልጋቸው ተጫዋቾች አንድ የመሀል ተከላካይ የሚል ነገር ለማድሪድ ሰዎች አስገብቷል ከሚለው ሀሳብ በኋላ ነው እንግዲህ የዚህ ተጫዋች ዝውውር ወደ እውነታ ለመቃረብ ወይም እውነት ሊሆን እጅግ የተቃረበው። ይህ ተጫዋች አስደናቂ ነው ዴቭ በውድድር ዓመቱ በተለይም ይሄ ከዩክሬናዊ ኢሊያ ዛባርኒ ጋር የፈጠሩት ምረት እንደዚሁም አጠቃላይ ደግሞ ቦርንማውዝ መከላከሉ ላይ እንደ ሚሎሽ ኬርኬዥ አይነት ተጫዋች አለ። ይሄ ሃንጋራዊ ተጫዋች አርባ አምስት ሚሊዮን ፓውንድ የውል ገንዘብ የውል ማፍረሻ ተለጥፎበታልና ወደ ሊቨርፑል ነው ይሄዳል ተብሎ የሚጠበቀው ተጫዋች ከሁለት ተጫዋቾች ወደ ዘጠና አምስት ሚሊዮን ፓውንድ ያገኛል ማለት ነው፣ ከሁለት ወሳኝ የተከላካይ መስመር ተጫዋቾች እና እነዚህንም አነስ አነስ ባለ ገንዘብ ደግሞ ሌሎች ተጫዋቾችን አምጥቶ ይደፍናል ተብሎ ነው የሚጠበቀው። የሆድሰን ግን ጉዳይ ደ ቼልሲ፣ አርሰናል፣ ሊቨርፑል ትልልቆቹን ሲያፋልም እየነበረ ነው። ሰውነቱ ቀጭን ነው፣ ግን በጣም በቃ ይሄ ፖዚሽናል አዌርነሱ ይገርማል። ንላ ሄዶ ደግሞ ጎል ያገባ ወደ ፊት ሄዶ በጣም በጣም ጥሩ ተጫዋች ነው። በቅርብ ነው ሞት ሲያረኩት የመጣሁትና በጣም የወደድኩት ተጫዋች ነው። ነገር ላይ ያ በጣም ጥሩ ነው። ይሄ ከዛ ባርኒ ጋር ያላቸው ጥምረት በጣም ግብ ከማይቆጠርባቸው ወይም ሙሉ ለሙሉ ሳይሆን የተወሰነ ግብ ከሚቆጠርባቸው ሆና ለአጥቂዎች አስቸጋሪ የሆኑ ተከላካዮች ካሉት የፕሪሚየር ሊግ ክለቦች አንደኛው ቦርን ማውት ነውና፣ ይሄ ነገር እንዲፈጠር ካደረጉ ተጫዋቾች እንግዲህ አንደኛው ወደ ማድሪድ ሊያመራ ተቃርቧል የሚለውን ነገር ማንሳት ነው። ሻቢ አሎንሶ እንግዲህ ትሬንት አሌክዛንደር አርናልድን ያገኛል፣ ይሄኛውንም ተጫዋች ያገኛል፣ ሌላ ተጫዋችም ይኖረዋል። ግን ደግሞ ከቡድኑም እንዲወጣ አሁን የሮድሪጎ ጉዳይ የተነሳ ነው ያሉ በሰፊው። ምክንያቱም ሶስት ከፊት ሶስት ይጠቀማል ተብሎ ነው የሚጠበቀው እንደ ጁድ ቤሊንግሃም፣ ቪኒ ጁኒየር እና ኪሊያን ምባፔ ሊሆኑ ይችላሉ ከፊት የሚጫወቱት። ስለዚህ አንድ ተጫዋች ግዴታ ሳምንቱን ከሳምንት ሳምንት ተጠባባቂ የሆነ ሊቀጥል ይችላል። ዘጠና በመቶ ልጁ ወስኗል የሚል መረጃ ወጥቷል። በነገራችን ላይ በማድሪድ ሕይወት እንደሌለው አውቆታል። ስለዚህ ዝግጁም ነው የሚመስለው እንግዲህ እሱን በተመለከተ ማንቸስተር ሲቲ፣ ሊቨርፑል፣ እነዚህ አይነት ቼልሲ፣ አርሰናል ከዚህ ጋር ተያይዘዋል ስማቸው እየተነሳ ነው ያለው። ምናልባት ተጨባጭ ሊሆን ይችላል። ይሄም ጉዳዩን ስናነሳ ነገሮችን ስትገጣጥመው ከፍ ያለ ነገር የመሆን ነገር ስላለው ነው እንጂ በእርግጠኝነት ምን ያክል ገንዘብ ያወጣል የሚለው ጉዳይ አይታወቅም። ግን ሰባሰባን የሚል መረጃ እየወጣ ነው። በነገራችን ላይ ይህም ተጫዋች የሚሸጥ ከሆነ ግን እናያለን። በዘርዘር አንድ ላራምደውና ከአርሰናል ጋር የተያዘውን ጉዳይ ታነሳለ በተለይ ነገ የሚደረጉ ጨዋታዎች አሉ። ታውቃለህ፣ ቼልሲ ዩናይትድን የሚያገናኝ ጨዋታ አለ። ቪላ እና ቶትናምንም እንዲሁም የሚያገናኝ ጨዋታ አለ። ቁልፍ ጨዋታዎች ናቸው። እንግዲህ ሁለቱ ደግሞ እዚህ ጨዋታ ላይ ያሉት የዩሮፓ ሊግ ላይ የሚፋለሙ ናቸው። በአንጻሩ እዚህ ፕሪሚየር ሊግ ላይ ምንም የሚጠብቁት የሚፈልጉት ነገር የለም። ያው ታች ግርጌ ላይ ነው የሚገኙት። የወረዱት ቡድኖች በመታወቃቸው እዛ አይነት ጣጣ ውስጥ ይገባሉ ተብሎ አይጠበቅም። ግን ተጋጣሚዎቻቸው ቼልሲና ቪላ ግን በአንጻሩ ራሱን የቻለ ደግሞ ሌላ አላማ አላቸው። ትንሽ አስገራሚ ነው አይደል? ሁለቱም የተገናኙበት መንገድ በጣም አስገራሚ ነው። ከረቡዕ ዩሮፓ ሊግ ጨዋታ በፊት እንግዲህ መገናኘታቸው በራሱ የሚፈጥረው ነገር አለ በሚል እየተነሳ ነው። በነገራችን ላይ ቼልሲም ቪላም እንግዲህ ቼልሲ ዩናይትድን፣ ቪላም ቶትናምን ሲገጥሙ ስልሳ ሶስት ስልሳ ሶስት ነጥብ አላቸው። በጎል ነው ቼልሲ ቀደም ብሎ የሚገኘው እና ከዚህ ጨዋታ በኋላ ምናልባት ቀጣይ የመጨረሻ የፕሪሚየር ሊግ ገማቸው የሚሆነው ቸልሲ፣ ኖቲንግሃም ፎረስትን ይገጥማል። በጣም ቁልፍ ጌም። ዩናይትድ ደግሞ ቪላን ይገጥማል። ለዩናይትድ ብዙ ትርጉም የማይኖረው ግን ለቪላ ደግሞ የነገውም ጨዋታ እንደተጠበቀ ሆኖ የመጨረሻውም የልጉ ጨዋታ ለእነሱ ቁልፍ የሚሆንበት ሂደት አለ ብለህ ነው የምትገምተው እና መረጃዎች እየወጡ ነው። ከነዚህ ጨዋታዎች በፊት ዩናይትድ ዩናይትድን በተመለከተ እዚህ ጨዋታ ላይ የሚጠብቀው ነገር ምንም ነው ነው የሚሉት በርካቶች። ምንም የሚፈልገውም ነገር የለም። ምናልባት እንደ አንዳንድ አስተያየቶች አገላለጽ ከሆነ ለዋንጫው ምርጦቹን ተጫዋቾች ምናልባት አክቲቭ ሳይሆኑ እንዳይቀርቡ በተወሰነ መልኩ የተወሰነ ጊዜ እየሰጠ አቅማቸውን እንዲያሳዩ ቀዝቀዝ ብለው ይሄ ኢንቴንስ የሆነ ጌም ሳይሆን ራሳቸውን እየጠበቁ ለጉዳትም ሳይጋለጡ ከሜዳም ከጨዋታም ሳይርቁ ተሳትፎ የሚያደርጉበትን እድል የመስጠት አይነት ባህሪ በእርግጥ ይሄም የቶተናምም ሊሆን እንደሚችል ግምት ውስጥ አስገባለን። በተወሰነ መልኩ ቶተናም በጉዳት እየተጠቃ ያለ ቲም ስለሆነ ምናልባት ላይቆመር የሚችልበት ሂደት አለ። ግን ዩናይትድ በተወሰነ መልኩ አንዳንድ ተጫዋቾቹን ከዌስትሃምን በቀደም በተሸነፈበት ጨዋታ አሳርፎ ስለገባ ሁሉንም ምናልባት ዩሮፓ ሊግ ላይ የሚጠቀምባቸውን ተጫዋቾች ከሜዳ ርቆ መቆየቱ ትርጉም የለውም፣ በሚል መነሻ ይመስላል በተወሰነ መልኩ የመጫወቻ እድል አክቲቭ እንዲሆኑ የሜዳ ላይ ተሳትፎ እንዲኖራቸው፣ ግን ጥንቃቄ በታከለበት መልኩ፣ ለጉዳት ባልተጋለጡበት መልኩ ሃይ ኢንቴንስ የሆነ ጌም ከማድረግ ይልቅ ደግሞ ጨዋታውን ማኔጃ አድርጎ እንዲወጡ የመፈለግ ስሜት ይኖራል በሚል ያነሳሉ። እንግዲህ በዚህ ረገድ ምን አይነት እንግዲህ አሰላለፍ ይዞ ይገባሉ፣ ምን አይነት ተጫዋቾችን ኮቹ ይመርጣሉ የሚል ነገር በጣም የሚጠበቅ ነው። የሚሆነው ግን ለዩናይትድ ትርጉም ያለው ጨዋታ አይደለም፣ የሚለው ያስማማን ይመስለኛል። ለቶትናምም በዛኛው መልኩ ስታየው በተመሳሳይ መልኩ የሚጠቀስ ነው። ግን የዩናይትድን ሳነሳ ሰውየው ከዚህ ከፋይናሉ ዋንጫ ይልቅ ቻምፒየንስ ሊግ ላይ ተሳትፎ ላይ መግባት ነው ቁልፉ ብለዋል። ለእኔ ዋንጫውን ማንሳቱ ዋንጫውን ብድግ አድርጎ ዋንጫ ሳምን የሚለው አጀብ ሳይሆን ትርጉም የሚሰጠኝ ዋንጫውን ካነሳን ያንን ተከትሎ የሚመጣው የአውሮፓ ቻምፒየንስ ሊግ ላይ ተሳትፎ ማድረጉ ነው ትልቁ ቁም ነገር እና ተሳትፎ ላይ እናተኩር የሚል ነገር አንስተዋል። እንግዲህ ይሄ የሰባ ሚሊዮን ፓውንድ ገደማ ያስገኝልሃል በቀጥታ ወደ ቻምፒየንስ ሊግ ተሳትፎ የምታደርገ ከሆነ። ስለዚህ ምንድ ነው የሚሉት ለእኔ ይሄ ቁልፉ ነው ለቀጣይ ዓመት ዝግጅት። እዚህ ውድድር ላይ መገኘት እንደነበረብን አስባለው ግን አልሆነልንም። ስለዚህ አቋራጭ ይሄ ከተገኘል በዚህ መስመር ተጠቅመን ወደ ቀድሞ ታላቅነታችን ለመመለስ መትጋት አለብን። በእርግጥ ይሄ ዋናው መንገድ አለን፣ በየዓመቱ መገኘት እንፈልጋለን እዚህ ትልቅ ውድድር መድረክ ላይ። ዋናው መንገድ እንግዲህ ይህን አሸንፎ ለጊዜው በዚህ በአቋራጭ መንገድ መግባት ከሆነ ለዚህ ትኩረት ሰተን መስራት አለብን። በቀጣይነት ግን በቻምፒየንስ ሊግ ላይ ተሳትፎ እያደረግን ለጥቂት ዓመታት መዝለቅ ከዛ በኋላ ደግሞ የቀድሞ ታላቅነታችንን መመለስ ነው የሚል አስተያየትን ሲሰጡ ሰምቻቸዋለሁ እና ይህንን ያሳካሉ አያሳኩም እንግዲህ ሮብ መልስ ይሰጣል ግን ከፕሪሚየር ሊጉ ጋር በተያዘ ግን ከሀያ አምስት ጨዋታ እንግዲህ ከመጡ ጀምሮ ያሸነፉ ስድስት ብቻ ጨዋታ ነው የነገውም ጨዋታ ሌላ ፈተና ነው የሚሆንባቸው ምናልባትም የተለመደውን ቆሻሻ ሪከርድ አሁንም እያስመዘገቡ በሽንፈት ሊቀጥሉ ይችላሉ የሚል ግምት ከዚህም ከዛም እየወጣ ነው። ምን ይጠበቃል? ምናየው ነው የሚሆነው የሚል እምነት አለኝ እንደ መረጃዎች ከሆነ ስድስት ያህል ተጫዋቾችን ያጣሉ የሚል ዩናይትዶች መረጃ ወጥቷል። የቀደሙት እነ ዳሎ እነ ማርቲኔዝ እነ ዚርዚ በተወሰነ መልኩ የነ ዮሮ አለመኖር የነ ዴሊክት አለመኖር አይደን ሄቨን አሁንም አለየላቸውም የሚል መረጃ ወጥቷል። ልምምድ ላይም ትናንት አልታዩም የሚል መረጃ ነው የወጣው። እንግዲህ እናያለን በዚህ ረገድ ምን አይነት ስኬትን ዩናይትድ ሊያሳካ እንደሚችል። በአንጻሩ ግን ተጋጣሚው ቼልሲ ለዚህ ጨዋታ የሚሰጠው ግምት ትልቅ እንደሚሆን ትኩረታቸው ሁሉ ቻምፒንስ ሊግ ላይ ተሳትፎ ማድረግ እንደሚሆን ቀድሞም ቢሆን ሲታሰብ ሲነሳ የነበረ ነው። በእርግጥ ከዚህ ጨዋታ ቀደም ብሎ የወጡ መረጃዎች ማሬስካን በተመለከተ ቻምፒየንስ ሊግ ተሳትፎ አደረጉም አላደረጉም ይህንን ወጣት እስኳድ ይዞ የመቀጠል እድላቸው መቶ ፐርሰንት ነው የሚል የክለቡን ድጋፍ ስለማግኘታቸው መረጃ ወጥተዋል። በቀጣይ እንግዲህ ምን ይሆናል እናያለን። ይሄህን የተመለከቱ መረጃዎች ወጥተዋል። ቶተና ምንም በተመለከተ በዚሁ መልኩ የሚጠቀሱ ነገሮች ናቸው ያሉት። አጭር ነገር ስጠኝና እንግዲህ ደግሞ ወደ ሌላው መረጃችንን እንለፍ። የዲያን ኩሉሴቭስኪ ከፍጻሜው ጨዋታ ውጪ መሆኑ ተረጋግቷል። ከቶተናም ሕክምና አዎ ማድረጉን ተከትሎ ምናልባት የሁለቱ ቡድኖች ደጋፊዎች ዴቭ ያው አንድ አሸናፊ ነው የሚኖረው። ሁለት በጣም ደካማ የውድድር አመት ያሳለፉ ሁለት ቡድኖች ናቸው። በመጨረሻ ጨዋታ አንደኛው ይስቅና የአውሮፓ ቻምፒየንስ ሊግ ተሳትፎን ያገኛል። ለእኔ የማስበው የሚሸነፈው ቡድን በቃ ሁሉንም ያጣ ነው የሚሆነው እና ይሄ ሐዘኑ እጅግ እጥፍ ድርብ የሚሆነው ዩናይትድ አንደርዶግ ነው ግን አይደል፣ መገናኛ ብዙሃን የሚሉት አንደርዶግ ነው። ትልቅ ጨዋታ ላይ ዩናይትድ የራሱ ነገር አለው። ከቶትናም ጋር ደግሞ የማይመቸው ነገር በመኖሩ ምክንያት ይመስላል እንግዲህ ደጋግመው ተገናኝተው ራሳቸው ለቶትናም ውስጥ ያሉ ዩናይትድን የሚያስቸግሩ ተጫዋቾች ኩሉሴቪስኪ ትላለ፣ ማዲሰን ትላለ፣ እነዚህ ተጫዋቾች በጉዳት ምክንያት ላይኖሩ ይችላሉ። አሁን ኩሉሴቪስኪ የለም፣ የማዲሰን ጉዳይ እንደዚህ እሱም እንደሌለ ታውቋልና። ምናልባት የመቸገር ነገሮች በቶተናም በኩል ሊኖሩ ይችላሉ እንጂ፣ አይተናል ዩናይትድን እንዴት አድርጎ ሲያሸንፍ እንደነበረ ባለፉት ጨዋታዎች ፍጹም የሆነ ብልጫን የተመለከትንበት ቡድን ነው። እንዳልከው ለቼልሲና ለአስቶን ቪላ ግን በቀጣይ ለሚኖረውም የሳምንት የሚቀጥለው ሳምንትን በሚኖራቸው ጨዋታ እስከ መጨረሻው ለመጓዝ አስፈላጊ የሆነ እንቅስቃሴ ይኖራል። ምናልባት ልክ ባለፈው አስቶንቪላ ቪላ ከማነው ሳውዝሃምተን ከማንቸስተር ሲቲ እንዳየነው በነፃነት መጮት የሚፈጥረው ተጽዕኖ ኖሮ ካላየን በስተቀር ምናልባት በጣም ሲሪየስ ሆነው የሚቀርቡት አስቶንቪላ ቪላና ቼልሲ እንደሚሆኑ መገመት ይችላል። የአርሰናል ጉዳይ እናንሳ። ደፍ ጥቂት ያለን ያለ ዋንጫ እንግዲህ የውድድር አመቱን ማጠናቀቃቸው ታውቋል። ተጠቅሷል በሊጉ ሁለተኛ ሆኖ የመጨረስ በጣም የሚወሰዱት ምናልባት በተለይ ቁልፍ ጨዋታ አላቸው። አዎ በጣም ወሳኝ ነው፣ ደግሞ ከባድ ጨዋታ ነው። ኒካስል ሁሉንም ጨዋታዎች ሲሪየስ ሆኖ እየቀረበ እያሸነፈ የሚገኝ ቡድን ነው። ቼልሲ እንዴት እንዳሸነፈ ባለፈው ተመልክተናል። አርሰናልን በሶስት አጋጣሚዎች ዘንድሮ አሸንፎታል። አራተኛው ነውና አራተኛውንም ቅድሚያ ግምት ሰጥበትባል ምናልባት ኒውካስል ሊያሸንፍ ይችላል የሚለውን ነገር እንድትገምት ያደርግሃል። 66 እና 68 ነጥብ ነው ያላቸው ስለዚህ ሁለት ነጥብ ልዩነት ነው። ማሸነፍ ኒውካስልን ወደ ሁለተኛ ያመጧል። አርሰናል ካሸነፈ ደግሞ በ ሁለተኛ ሆኖ የውድድር ዓመቱን ማጠናቀቁን በይፋ የሚያውጅበት እድል ይኖራል። በትናንትና እለት እንግዲህ ቡድኑ ልምምድ ላይ ነበር። ዴፍ እና ደግሞ ይሄ ልምምድ ለደጋፊዎች ክፍት ሆኖ ነበረ። ሰባት ሺህ ደጋፊዎች እንዲታደሙ አርሰናሎች ግብዣ አድርገው ነበር። የትኬት ክፍያም አልነበረውም። አላማው ደጋፊውን የማመስገንና ደጋፊና ተጫዋቾቹን የማገናኘት አዎ ትስስሩን ማጥበቅ ነው የማድረግ ነው የሚል ነገር አለ። በልምምዱ ላይ እንደ ዜና የተነሳው በሁሉም እንግዲህ ከውድድር ዓመት ውጭ ሆኗል ሲባል የነበረውና አርቴታ ይመለሳል ሲሉ የነበረው ከሀይሀባት ወደ ልምምድ ወደ ሙሉ ልምምድ ተመልሷል። ብዙ ጊዜ እንደምንመለከተው ተጫዋቾች ከጉዳት ሲመለሱ ወይም ወደ አዲስ ቡድን ሲመጡ ተጫዋቾች ዳርና ዳር ሆኖ በመሀል እንግዲህ ቸብቸብ እያረጓቸው ያሳልፋሉና በዛ ነገር አልፏል ተብሏል። ከሀያባት በጣም ጠንካራ ሆኖ ነው የመጣው የሚል ነገር አለ። ልምምዱም ላይ ምንም አይነት ስሜት የተለየ ጉዳት ምናምን ስሜት ሳይኖረው በጠንካራ ሰራተኝነት ነው ልምዱ ላይ የነበረው ብሏል አርቴታ። እንግዲህ ብዙ ጊዜ ሙዚቃ ይከፍታል የሚል ነገር ተመልክቻለሁ። አንደኛ ተጫዋቾችን ማነቃቂያ ነው፣ ልምምድ ቦታ ላይ ኢንጆይ እንዲያደርጉት ያደርጋል። ኢነርጂ ቡድኑ እንዲጨምርም ያደርጓል። ስለዚህ ሞቅ ያለ ሙዚቃ ደመቅ ያለ ሙዚቃ ሲሆን ሙዚቃውን እየተከተሉ ልክ ፔሱን የማፍጠን አይነት ነገር፣ ኢነርጂ የመጨመር ኢንቴንሲቲውን ከፍ የማድረግ ልምምዶችን እንዲሰሩ ያደርጋቸዋል የሚል ነገር አለ እንግዲህ ባለፈው ጨዋታ ያልነበረው ዴክላን ራይስ፣ እንደዚሁም ደግሞ በሊቨርፑሉ ጨዋታ ተቀይሮ እንዲወጣ የተገደደው ሊያንድሮ ትሮሳረንም ጨምሮ እነዚህ ተጫዋቾች ጆርጂኒዮም ተመልሷል ተብሏል። ምናልባት የዩሬን ቲምበር ጉዳት ብቻ ነው እስካሁን አለየም፣ በዚህ ልምምድ ላይ አልነበረም። ስለዚህ የእሁዱ ጨዋታ ላይ የመጨረሻ ነገርን አርሰናሎች ይጠብቃሉ የሚል ነገር አለ እንግዲህ ይሄ እነዚህ እነዚህ አይነት ነገሮች ከአርሰናል ጨዋታ ከሴንት ጀምስ ፓርኩ የጨዋታ አስቀድሞ እንግዲህ የሚጠበቀው ይሄኛው ነው የሚል አለ። በምን መልኩ ይወጡታል? ሁለተኛ ሆኖ መጨረስም በአርሰናል በኩል በትልቁ የሚታይ ነው። ኤምሬትስ ላይ የሚደረግ ጨዋታ ነው። ሴንት ጀምስ ፓርክ ብያለሁ፣ ኤምሬትስ ላይ የሚከናወን ጨዋታ ነው። መድፈኞቹ በምን አይነት ውጤት ይጨርሱታል ማየት ያለብን ይመስለኛል ዴቭ። ያ ያ ለበቀልም እንግዲህ ካሰቡ መበቀል እንግዲህ በአመቱ የደረሰባቸውን ሶስት ሽንፈት ማወራረድ ከፈለጉ ይሄ መልካም አጋጣሚ ነው ተብሎ ሊጠቀስ ይችላል። ክቡራትና ክቡራን እንግዲህ ኤችዲ ስፖርቶች ነበረን አጠራለ ነው የዛሬው ቆይታችን። ሰፋ ያለ ትንታኔ ልንሰጥበት የምንችልበትም አደለም በነገራችን ላይ ከመረጃዎች ጋር በተያዘ እዚህም እዛም ብያለን ግን ለእናንተ የሚሆኑ ግብአቶችን ለማቅረብ ሞክረናል። የነበረን ቆይታ ተጠናቋል። እንግዲህ ቅዳሜ ጠዋት በማለዳ እንመለሳለን። እንዳልነው የሚጠበቁ ጨዋታዎች አሉ። ነገ የሚደረጉትንም ጨዋታዎች በተወሰነ መልኩ ትናንት እንዳንል እንግዲህ ቅዳሜ ያልደረስንም ነገ የሚደረጉ ጨዋታዎችንም በተወሰነ መልኩ አካተን ቅዳሜ ላይ የምንገናኝ ነው የሚሆነው። በአካል ያንተን አመሰገንኩ። አድማጭ ተመልካቾችንም እንዲሁ አመሰገንኩኝ። መልካም ጊዜ ብያለሁ። ባይ ሰላም። መልካም ጊዜ ለአንተ